እንኳን ደስ ያልሽማ እንኳን አብረ ደስ አለ ጸግዬ። እንዴት ነው? እንዴት ነበር የዩኒቨርሲቲ ቆይታ፣ የትምህርት ቆይታሽ? ስንት ዓመት ምን አጠናሽ? የትምህርት ቆይታ ቆንጆ ነው፣ ደስ ይላል። ከዛሬ እንኳን በቃ መማር እንደዚህ ነው ነ ያልኩችና፣ ይሄ በተለይ ያው ፈጣሪ የሚቀርብበት እውቀት ከእሱ የሚበልጥ የለም። የጥበብ መጀመሪያ እግዚአብሔርን ት ነው እግዚአብሔር የማወቅ ነውና ለስጋ ደስ ይላል። ያው የመጀመሪያ ዲግሪሽ ወይስ ሁለተኛ ምን አጠናሽ? እስኪ በደንብ አብራሪ የለን ማኪዬ በደንብ ሰምቼው አላቅም እውነቱን ለመ ምንድን ነው ምንድን ነው የኔ ፍላጎት መጀመሪያ የነበረው ይሄ ሰው ስለ እግዚአብሔር የሚያወራ ይሄ በቃ ውስጥሽ የለም። አርቱ ጥበቡም ሄዶ ሄዶ ከሱ እንዲመጣ እንዲቀድም ትፈልጊ የለ እና የሆነ ቀን መምህር ዳንኤል ዳንኤል ሰይፈ ሚካኤል የሚባል አለ እንግዲህ፣ በስልክ አወቅሽው መምህራችን ነው እና በቃ ቁጭ ብሎ አንድ ሰዓትም ሲያወራልሽ አጠግብም ሪሊጅን ያው ከቴዎሎጂ ጋር የሚቀራረብ ነገር እና ሆኖ በተለይ በቃ አንድ ሰው ካልቸሩን ሬሊጅኑንና አርቱን አንድ ላይ ሪሌት አድርጎ እሱን እሱ ነ ሲል በጣም ተወስደውን ኩኝ ገባሁኝ። እንዴት አገኘሹ? እንዴት አገኘሹ? በተለይ ከምንም በላይ ብዙ ሰዎች አወቅኩበት። በቃ ብዙ አጠገብሽ ብዙ የምትማሪባቸው ሰዎች ነበሩ። እና ውሎሽን ጊዜውም በቃ ሁሉ ነገር ላይ እግዚአብሔር ቀድሞ ነው የምታገኘ። የስንት አመት አጠናሽ? እና ቆይታሽን ያገኘሽውን እውቀት ትንሽ እንድታካፍን ብዬ ነው። ሁለት አመት ነው የነበረው። ይሄ እንዳልኩሽ በተለይ እኛ እንደ አርት ውስጥ ያለ ሰው አሁን እኔ ስለ ሀገሬ ስለ ሃይማኖት የማወቅ አለብኝ ብያምናለው። ከዚህ በኋላ የምሰራቸውም ስራዎች በብዛት